ሽ ቆራረጥ እሺ ማን ማን ያለው አንተ ተንበርከክ ተንበርከክ የልጅነት ምን እናቷ ጥላት ሄዳ ገባክ በአራስነት ማን የገባው ያኔ አይነጥላው ቡዳው ቡዳው ዛሩ በአራስነት ገባክ ከዛ ምን አደረግኸት እ ገደል ውስጥ ወንዝ ውስጥ ልከታት ነበር። ይዛ ትሄድክ ይዛ ትሄድክ። እዛ ተከትላ ከዝብሎች ጋር ሄዳ በቃ ሰው አዳናት፣ አዳናት። በተራራ ላይ ውላ ከወንድሞ ጋር ሄዳ ከኋላ ተንጠር ድራ አለት ላይ ጥያት ነበር። አለት ላይ ልገሉት። ሌላ ማን ያለው? ሌላ ማን ያለው? ደንቃራ ደንቃራ መተት ደንቃራ መተት፣ በከበረ ለምን ትሰራለች? ለምን ትዳሯን ይዛ አይኖርች? ደንቃራ መተት ማለት የስራ መተት ነው። እንዳይሰራ፣ እንዲደነቀርበት፣ የጀመረው ነገር ሁሉ ውጥን እንዳያገኝ፣ ስራው እንዲበላሽ፣ ትዳራቸው እንዲበላሽ የሚደረግ መተት ነው። የደንቃራ መተት ክፋቱ ለስራ ብቻ አይደለም። ከዛም አልፎ ተርፎ በእጅ ሲነካ እጅን ሊሸመቀቅ ሽባ ሊያደርግ ይችላል። በእግር ሲረገጥ በእግር ይገባል ጉልበትን ሰውነትን በመያዝ ከአልጋ ሊያውል ይችላል። አንዳንድ ሰው ድንገት ሸመቀቀኝ ይላል፣ ሆስፒታል ይሄዳል፣ ነርቭ ይባላል። ሕክምናው ምንም መፍትሄ የሰጠውም ከቤት ይውላል፣ ታስሮ ለአመታት የአልጋ ቁራኛ ይሆናል። ይሄ የሚሆነው በደንቃራ መተት ነው። እሺ ሌላስ ገተዘጋች ማነው ያለው? የዛር ቡዳ ጮክ ብለህ ተናገር። የዛር ቡዳ፣ የዛር ቡዳ መተት። ሌላስ ምን እያረክ ነው? እየገረገርኩ። ምንድን ነው የምትገረግረው? ሥራ እሰካለሁ። ልብ ኢንተርቪው፣ ስታረግ ቦሌ የሥራ ቃለ መጠይቅ ላይ ምንድን ነው የምታረጋት? ልቧ በአፏ እንድታፋፋቅ እንድትፈራ አንደበቷን፣ አርጋታለ። ሌላስ በቃ ልቧ ላይ ቁጥራለ። ሌላ ምን አረካት? ስራ አበላሽባታለሁ። ብዙ እድል መጥቶ ነበር። ይሄ ፊት ማን ያበላሸው? እኔ እኔ። ቀና አንተማ፣ ቡጃ እኔ ሳውቃት እንዲ አይደለም። ፊቷ አኮ ጥርት ያለ ነው። አሁን ቡጉር በቡጉር አድርገዋል። አትፈልግም አትፈልግ አትፈልግ። እንዲ አንፍ ቆንጆ እንድትሆን አንፈልግም። ስራ ከሰራሽ ካለፈላት አንፈልግም። ምቀኛ ምቀኛ። ተዘጋጅ፣ አንተን በስላሴ ስም እሺ ውዛር ቤተሰባቸው የጠበጥኩት ወንድም ይሆን ና እስኪ ና ከልከልዮስ፣ የት ነው ያገኘሃት? እሷን አይደለም እናትዮን ነው፣ የመቃብር አፈር አምጥተን ጥለን ነው እንድትሞት። ሶስቴ ሁለቴ ነብስ አውጥተን ሁለቴ በ21 እና በ23 ሞታ ነበር እናትዮ፣ እማብራን ከለከላች ልጄ ነች አለች። እቺ እቺ ውሻ እዚያ መዝም የመስቀል አጥር ትጸልያለች። ዋው ዝምበል ዝምበል እኮ ነው የምልህ። እሺ ብዙ ጊዜ ስለ ከልከልዮስ ያው ተናግሬያለሁ፣ ብዙ ቪዲዮዎችም ላይ አስተምሬያለሁ። ግን አሁን ደፍተራዎች ከልከልዮስን የሚጠቀሙበትን አዲስ ጥበብ ልንገራችሁ። እሺ ብዙ ሰው የሆነ ሰው ጨበጠኝ፣ ፈዘዝኩ፣ አብሬው ተከተልኩ፣ ባንክ ገባው፣ ገንዘብ አውጣ አሉኝ፣ ያወጣሁ ሰጠሁ ጨበጠኝ ሰላም አለኝ፣ ቦርሳይን ሰጠው፣ ሰዓቴ አውልቄ የሰጠው ሰጠው፣ ስልኬን ሰጠው የሚሉ ሰዎች አሉ አይደል? እነዛ ሰዎች ሲያናግሯቸው ፈዘው ደንዝዘው የተባሉትን ሁሉ ያደርጋሉ። እነዛ ሰዎች ከሄዱ በኋላ እንደ እንቅልፍ ባለ ሸለብታ ብትት ብንን ብሎ ይነሳሉ። ይህንን የሚያደርጉት በዓለም ያሉ ዓለማዊ ሰዎች ናቸው። በከልከሌዎስ መንፈስ የተደገመበት አፈር ይዘው ሲታዩ ሌባ ነው የሚባሉት ከጀርባ ግን ኃይለኛ ደብተር አለ። የመቃብር አፈር ላይ ዝም በል ይደገማል። በግራ ኪሳቸው ይይዙታል። ልክ ሲጨብጧችሁ ያ መንፈስ ከልከል ይወስዳል። ሰውየውን ፍዝዝ ድንዝዝ ያደርገዋል። የሚፈልገውን ነገር ያደርግለታል። እሱ ብቻ አይደለም። በጣም አደገኛ ሴቶች በጣም ተጠንቀቁ። ጠርተው ጨብጠው በመኪና አስገብተው የራሳቸው ወይም ደግሞ ሌላ ቦታ ወስደው ተገናኝተዋቸው ይሄዳሉ። በኋላ ብንን ሲሉ ነገሮች ሁሉ ተበላሻሽተዋል። እንዲህም ያደረጓሉ። ይሄ የሚሆነው በከልከልዮስ ነው። ከልከልዮስ ማለት የሙት መንፈስ ነው። በመቃብር ቦታ ብቻ የሚገኝ ደብተራዎች እየሳቡት አንድም ሰው ለመግደል አንድም ሰውን ለማፍዘዝ ለማደንዘዝ የሚጠቀሙበት አደገኛ መንፈስ ነው። ሌላው ከዚህ በፊት ተናግሬ ያለው እናት አባት ወንድም እህት ልጅ በሚሞትበት ሰዓት እናት አባቶቻችን ቀብር ቦታ ላይ ግዴታ ይቀብራሉ። እዛ ቦታ ምርር ብለው ተማርረው ያለቅሳሉ። ከሀዘናቸው ብዛት የተነሳ ራሳቸውን ስተው ወድቀው አይታችኋል አይደል? ለቅሶ ቦታ አፋፍሶ የሚመልሷቸው ሰዎች የሉ። ያኔ ከልከልዮስ ይገባል። ከዛ በኋላ እነዛን ሰዎች አይደለም እንደኔ አይነቱ የቤተ ክርስቲያን መምህር ጳጳስ እንኳን መጥቶ ቢያስተምራቸው ቢያጽናናቸው አይጽናኑ። በሞተባቸው ስም እየተብሰከሰኩ እያዘኑ ሞትን እየተመኙ ይኖራሉ። ይህንን የሚያደርገው ያ ክፉ መንፈስ ነው። የሚጽናኑበት እንኳን ልጅ እያላቸው ልጅ እንደሌላቸው ሰው ሁሉን ነገር እንዳጡ አንድ ሞቶባቸው አራት አምስት እያላቸው እነዛ ሁሉ እንደ ሞት አድርገው የሚያዝኑ ሰዎች አሉ። ከልከሌዎስ ሀዘንን ያጸናል፣ ሀዘንን ያበረታል። ከዛ ደግሞ ልብና አእምሮ ላይ ቁጭ ብሎ ያስጨንቃል። ሞትንና ሞትን ብቻ እንድታስቡ። ራሴን ባጠፋ ብሞት ምን፣ ከኔስ ሞቶ የለ ልጅ ሞታ የለ ምን እናት አባቶች ሞቶ የለ፣ እኔ ኖሬ ምን ሰራለሁ። የምታስቡት ሞትንና ሞትን ብቻ ነው። የቀብር ቦታ ሄዶ ሲለከፉ ይሄ መንፈስ ይገባል እንዲያደርጋቸዋል። እሱ ብቻ አይደለም ሊያሳብዳቸው ሁሉ ይችላል። አምራቾን ህሊናቸውን ያሳጣቸዋል። ብዙ ሰዎች አሉ። ከቤተሰብ የሚወዱት ሰው ሞቶ ከሞቱ በኋላ እነሱ ታመው በሽተኛ የሆኑ ሰዎች አሉ። ወይ ካልጋ ውለዋል፣ ወይ ህሊናቸውን ልቦናቸውን አጥተዋል። እኔ በጣም ትዝ ይለኛል የዛሬ 22 ዓመት በጣም የሚገርማቸው ምን የመሰለ መላእክ የመሰለ ልጅ እንዴት አይነት ቀዳሽ አወዳሽ፣ ምን የመሰለ ዲያቆን ልጅ ነው ያንን ልጅ በጠላወቅ የገደሉት። የዛሬ ሁለት ዓመት ታሪክ ነው የምነግራችሁ። ጻርቃን የማርያም እያለው እሱ ብቻ አይደለም ክፋቱ። ያ ልጅ ለእናቱ አንድ ነው፣ ሌላ ጅል ልጅ ማንም የለም፣ ያ ብቻ ነው። ያን ልጅ ጻርቃን የማርያም ቀበር ነው። አቤት እናቱ ያለቀሰችው ለቅሶ ልጁ አፈር ሲመለስበት የተመለሰበትን አፈር እያነሳች ራሷ ላይ እየበተነች ካልገባው እያለች ከጓደኞቼ ጋር በስንት መከራ ተሸክመን ይዘን መተን። ለስንት ቀን እህሉ አምቢ ብሏት ታማ ሰውነት አልቆ ምን አረገ ልጅ መቤት እያለች በጣም አዝነው፣ በኋላ እራሳቸው ታመሙ። ከሆነ ጊዜ በኋላ የሟቹ ጓደኛ ማቀው ልጅ ነበረ። አራት ኪሎ አግኝቼ ስጠይቅ የከሌናት እኮ አበደች። ከእሱ ሞት በኋላ እኮ ህሊኗ አንሳተች። አሁን በየመንገዱ ትሄዳለች፣ እቃ ታነሳለች፣ ቆሻሻ ትሸከማለች፣ በየበረንዳው ታድራለች። እንዲህ ሆነች አለኝ። አሁን ላይ ሆኜ ሳስበው ልጅ ሞተ፣ ያኔ ማን ገባ በመቃብር ቦታ ማን ገባ? ከልከሊዮስ ገባ። እናትን አሳበደ። ለማንኛውም ጸልያችሁ ውጡ፣ ሰግዳችሁ ውጡ። ቢያንስ የዕለት ውዳሴ ማርያም አድርሳችሁ ከወጣችሁ ከልከሊዮስን የተዋረሰው የመቃብር አፈርን በኪሱ የያዘው ሰው አይደለም፣ ቢጨበጣችሁ፣ ቢሰማችሁ ምንም አትሆኑ። መከላከያው ጸሎትና ጸሎት ብቻ ነው። አለበለዚያ ትበላላችሁ እሺ ሌላ ምን አረከ ካሲኖ ለገልብጬ ነበር ሁለት ገልብጬ ሁለት ዳነ እማ ብራን ጠበቀችው በቃ አልተሳካልኝም አሁንማ ወንድም ይሄ እዛም የሚረዳትን ወንድም ብክንክን አረኩኝ ባዶ አረኩት ስራ ከለከልኩት እሺ ሌላ ማን ያለው ዛር ነን ያለነው ዛር ሌላስ መተት እሺ ተዘጋጁ ሁላችሁ ተዘጋጁ ተዘጋጅ አንተ ተዘጋጅ አንተ ተዘጋጅ በአጋእዝተ ዓለም በሥላሴ ስም በሃያሉ በመድኃኒ ያለም ስም ጥራ በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሮፋኤል ስም በቅዱስ ሁራኤል ስም በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም ሁላችንም ስማችንን የጠራን ተጠራርገን እንሄዳለን። በሥላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል ሰባት እጩ ነው። አንድ ሁለት ሶስት አራት አምስት ስድስት ገነዝ ቅዱስ ወይ ወይቁል ታታታታ እናት ታይ ታይ መብራን የመጨረሻ ታርግላችሁ ጀግኖች፣ ጀግኒት አይዞሽ መብራን ካንቺ ቀርት እግዚአብሔር ካንቺ ጋር ይሁን።